የኢትዮጵያ ፕሪሚየር ሊግ ቀዳሚ ጉዳያችን ይሆናል። ክቡራትና ክቡራን ተመልካቾቻችን 33ኛ ሳምንቱ ላይ ደርሷል። የኢትዮጵያ ፕሪሚየር ሊግ በቀጣይ ሊጠናቀቅ እንግዲህ የአራት ሳምንታት እድሜ ብቻ ነው የቀረው። ትላንት ሁለት ጨዋታዎች ተደርገው 33ተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ተጀምሯል። ተጠባቂ የነበረው የኢትዮጵያ ቡናና የአርባ ምንጭ ጨዋታ በአርባ ምንጭ አንድ ለባዶ አሸናፊነት ተጠናቋል። የዋንጫ ተፎካካሪ የነበረውና ሁለተኛ ደረጃ ላይ የነበረው ኢትዮጵያ ቡና ትላንት ሳይጠበቅ አንድ ለባዶ በአርባ ምንጭ ከተማ ተሸንፏል። ቡጣቃ ሸመና ለአርባ ምንጭ ከተማ ብቸኛዋን የማሸነፊያ ግብ አስቆጥሯል። አርባ ምንጭ ከተማ ማሸነፉን ተከትሎ ከወራጅ ቀጠናው በሚገባ የራቀበትን ውጤት ነው ማስመዝገብ የቻለው። ከዛ ውጭ ደግሞ የዋንጫ ተፎካካሪ የሆነው ኢትዮጵያ ቡና ደግሞ ትላንት ከስድስት ጨዋታዎች በኋላ መሸነፉን ተከትሎ ምናልባትም ዛሬ ኢትዮጵያ ቡና የኢትዮጵያ መድን የሚያሸንፍ ከሆነ የዋንጫ ተፎካካሪነቱ የሚያበቃለት ጉዳይ ይሆናል ማለት ነው። ለማንኛውም ኢትዮጵያ ቡና ትላንት በአርባ ምንጭ ከተማ አንድ ለባዶ ተሸንፏል። ቀደም ብዬ እንዳነሳሁት እንግዲህ አርባ ምንጭ ከተማ ትላንት ማሸነፉን ተከትሎ ነጥቡን አርባ ሁለት አድሶ ደረጃውንም ወደ ስምንተኛ ከፍ ማድረግ ችሏል። ወራጅ ቀጠና አካባቢ የነበረ ክለብ ነበረ። ባሳለፍነው ሳምንትም እንደምናስታውሰው ሶስተኛ ደረጃ ላይ የተቀመጠውን ባህርዳር ከተማን ሁለት ለባዶ በማሸነፍ ወደ አዳማ ካቀና በኋላ አርባ ምንጭ ከተማ ተከታታይ ድሉን እያስመዘገበ ነው የሚገኘው። ትላንትም ኢትዮጵያ ቡና የዋንጫ ተፎካካሪ የሆነውን ቡድን ማሸነፍ ችሏል። ባህር ዳር ከተማ ከአዳማ ከተማ ትላንት ያደረጉት ጨዋታ ሌላኛው መርሃ ግብር ነበረ። በ3ኛ ሳምንት መርሃ ግብር ቀደም ብሎ 9 ሰዓት ላይ የተደረገ ጨዋታ ነበረ። ይህ ጨዋታ በአዳማ ከተማ ሁለት ለባዶ አሸናፊነት ተጠናቋል። ልክ እንደ አርባ ምንጭ ከተማ ሁሉ አዳማ ከተማ ወደ ደጋፊዎቹ ወደ አዳማ ካቀና በኋላ ውድድሩ ከሀዋሳ ወደ አዳማ ካቀና በኋላ ሶስት ተከታታይ ጨዋታዎችን አድርጎ ሶስቱንም ማሸነፍ ችሏል። ምናልባትም ሊጠናቀቅ እንግዲህ ሶስት ጨዋታዎች ብቻ ነው የቀሩት። አዳማ ከተማ ትናንት ጨዋታ ማድረጉን ተከትሎ ስለዚህ ቀጣይ ሶስት ጨዋታዎችን አሸንፎ በፕሪሚየር ሊጉ ለመቆየት እየታገለ የሚገኝ ቡድን እንደሆነ ማንሳት እንችላለን። ትላንትም ባህር ዳርን ሁለት ለባዶ ሲያሸንፍ ቢኒያ ማይተንና ሙሴ ኪሮስ ለአዳማ ከተማ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። አዳማ ቀደም ብዬ እንዳነሳውት ሶስተኛ ተከታታይ ድሉን ወደ አዳማ ካቀና በኋላ አስመዝግቧል። በተቃራኒው ባህር ዳር ከተማ ደግሞ ከሐዋሳ ወደ አዳማ ካቀና በኋላ ሶስቱንም ጨዋታዎች በተከታታይ ተሸንፏል። መቀለ ሰባ እንደርታ፣ በትላንት አዳማ ማሸነፉን ተከትሎ መቀለ ሰባ እንደርታን በአንድ ነጥብ በልጦ በ35 ነጥቦች 15ኛ ደረጃ ላይ ነው። በእርግጥ አሁን ወራጅ ቀጠና ላይ ነው የሚገኘው። ነገር ግን መቀለ ሰባ እንደርታን በአንድ ነጥብ በልጦ 15ኛ ደረጃ ላይ መቀመጥ ችሏል። በቀጣይ ነገ ሲዳማ ቡና ከመቀለ ሰባ እንደርታ ጨዋታቸውን ያደርጋሉ። ሲዳማ ቡና መቀለ ሰባ እንደርታን የሚያሸንፍ ከሆነ ባህር ዳርን በመብለጥ ሶስተኛ ደረጃ ላይ መቀመጥ ይችላል። መቀለ ሰባ እንደርታ ደግሞ ሲዳማ ቡናን ማሸነፍ የሚችል ከሆነ አዳማ ከተማን እንዲሁ በልጦ በወራጅ ቀጠናውም እንኳን የሚቆይ ቢሆንም አዳማ ከተማን በልጦ በፕሪሚየር ሊጉ ለመቆየት የሚደረገው ፉክክር የሚጠበቅ ይሆናል። ዛሬ የሚደረጉና ተጠባቂ ጨዋታዎችን እንመልከት። አስቀድመን የምንመለከተው ሊጉ መሪ የሆነውን ኢትዮጵያ መድንን ይሆናል። ኢትዮጵያ መድን 12 ሰዓት ላይ ከቅዱስ ጊዮርጊስ የሚያደርገው ጨዋታ ተጠባቂ መራ ግብር ነው። ቀደም ብዬ እንዳነሳሁት ኢትዮጵያ ቡና ትላንት መሸነፉን ተከትሎ አሁን ላይ ያላቸው የነጥብ ልዩነት ስምንት ነው። ዛሬ ኢትዮጵያ መድን የሚያሸንፍ ከሆነ ይህንን ጨዋታ ነጥቡ 11 ልዩነቱ የነጥብ ልዩነቱ 11 ይሆናል። ስለዚህ ሶስት ጨዋታዎች እየቀሩት ኢትዮጵያ መድን ዛሬ የሚያሸንፍ ከሆነ ቅዱስ ጊዮርጊስን የውድድር ዓመቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን የሚያረጋግጥ ነው የሚሆነው። ኢትዮጵያ መድን በኢትዮጵያ ቡና ከተሸነፈ በኋላ ባሳለፍነው ሳምንት ደግሞ ጠንካራ የሚባለውን ሲዳማ ቡናን ሶስት ለባዶ ማሸነፍ ችሏል። ስለዚህ ዛሬ ጥሩ መነቃቃት ላይ ሆኖ የትላንቱን የኢትዮጵያ ቡና መሸነፍን እድል ለመጠቀም እንግዲህ ዛሬ ከቅዱስ ጊዮርጊስ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ቅዱስ ጊዮርጊስ ባሳለፍነው ሳምንት ስውልሽረን አንድ ለባዶ አሸንፏል። ቅዱስ ጊዮርጊስ ምናልባት ዛሬ የሚያሸንፍ ከሆነ ደረጃውን እስከ አራተኛ ማሻሻል የሚችልበት እድልም ስላለ የዋንጫ ተፎካካሪ እንኳን ባይሆን ደረጃውን ለማሻሻል የሚያደርገው ጨዋታ እንደመሆኑ መጠን የሁለቱ ክለቦች ፉክክር እጅጉን የሚጠበቅ ነው የሚሆነው። ምናልባት ኢትዮጵያ መድን ዛሬ ቅዱስ ጊዮርጊስን አሸንፎ የዋንጫ ሻምፒዮን መሆኑን የሚያረጋግጥ ከሆነ አሰልጣኝ ገብረመድን ኃይሌ ሌላ አዲስ ታሪክ ያስመዘግባሉ። ከሶስት የተለያዩ ክለቦች ጋር የኢትዮጵያ ፕሪሚየር ሊግን ያሳኩ ብቸኛው አሰልጣኝ ይሆናሉ። ሁለት ሺ አስር ላይ ከጅማ አባጅፋር ጋር ሻምፒዮን እንደነበሩ እናስታውሳለን። ከአንድ አመት ቆይታ ሁለት ሺ አስራ አንድ ላይ ደግሞ ወደ መቀለ ሰባ እንደርታ አቅንተው ከሰሜኑ ክለብ ጋር አንድ የኢትዮጵያ ፕሪሚየር ሊግን ዋንጫ ማሳካታቸው የሚታወስ ነው። አሁን ደግሞ ኢትዮጵያ መድን ጋር ሻምፒዮን የሚሆኑ ከሆነ ሌላ ሶስተኛ ክለብ ጋር የፕሪሚየር ሊግን ዋንጫ ያሳኩ ክለብ ይሆናሉ። ኢትዮጵያ መድን እንግዲህ ዛሬ ሻምፒዮን የሚሆን ከሆነ ክለቡ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን የሚያሳካ ይሆናል። ዛሬ ሌላኛው ጨዋታ ቅዱስ ጊዮርጊስ በድሬዳዋ ከተማ ከወላሉ አዲግራት ዩኒቨርሲቲ ዘጠኝ ሰዓት ላይ ነው ጨዋታቸውን የሚያደርጉት። ድሬዳዋ ከተማ ከወራጅ ቀጠናው ለመራቅ እንግዲህ 39 ነጥቦችን ይዞ 12ተኛ ደረጃ ላይ ነው የተቀመጠው። ከወራጅ ቀጠናው ለመራቅ የሚያደርገው ጨዋታ ነው የሚሆነው። ኢትዮጵያ ንግድ ባንክንም ባለፈው ሁለት ለአንድ አሸንፏል። ወላሉ አዲግራት ዩኒቨርሲቲ ደግሞ ከፕሪሚየር ሊጉ የወረደ ክለብ ነው። ለማንኛውም ዘጠኝ ሰዓት ላይ ጨዋታቸውን ያደርጋሉ። ወደ ውጭ መረጃዎቻችን እንለፍና አንቷን ግሬዝማንን እንመለከታለን። ፈረንሳዊ አጥቂ አንቷን ግሬዝማን በአትሌቲኮ ማድሪድ ቤት ውሉን አራዝሟል። 34 ዓመቱ ላይ ነው የሚገኘው በአትሌቲኮ ማድሪድ ቤት ውጤታማ ከሚባሉ ተጫዋቾች እና ክብር ከሚሰጣቸው ተጫዋቾች መካከል አንደኛው ነው። እስከ 2027 ድረስ በሁለት ዓመት ውሉን አራዝሞ እንግዲህ በአትሌቲኮ ማድሪድ ቤት እንደሚቆይ ተረጋግጧል። 197 ግቦችን ለአትሌቲኮ ማድሪድ ግቦችን አስቆጥሮ በአጠቃላይ በእግር ኳስ ዘመኑ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ መሆን ችሏል። የሉዊስ አራጎኔዝን ግብ የማስቆጠር ሪከርድ ወይም ደግሞ ክብር በመብለጥ የክለቡ የምንጊዜም ኮከብ ግብ አስቆጣሪ ቀደም ብሎ እንደሆነ የምናስታውሰው ነው። ሉዩስ አራጎኔስ 173 ግቦች ነው ለክለቡ ያስቆጠረው። አንቷን ግሪዝማን ደግሞ 197 ግቦችን በማስቆጠር ነው። እንግዲህ በአጠቃላይ ደግሞ 442 ጨዋታዎችን አድርጓል ለአትሌቲኮ ማድሪድ ይህም ደግሞ ለክለቡ በርካታ ጨዋታዎችን ያደርገ ስምንተኛ ደረጃ ላይ የተቀመጠ ተጫዋች ያደርገዋል ማለት ነው። በተጠናቀቀው የውድድር አመት በስፔን ላሊጋ 38ቱንም ጨዋታዎች ተሰልፎ በቋሚነት የተጫወተ ተጫዋች እንደሆነ ማንሳት እንችላለን። በላሊጋውን በ38 ጨዋታዎች ስምንት ግቦችን አስቆጥሮ ሰባት ግብ የሆኑ ኳሶችን አመቻችቶ ማቀበል ችለዋል። ምንም እንኳን የዲየጎ ሲሞኒ ቡድን አትሌቲኮ ማድሪድ በውድድር ዓመቱ ጥሩ ተፎካካሪና ና ጥሩ ተፎካካሪ ሆኖ ማጠናቀቅ ባይችልም ና ዋንጫዎችን ማሳካት ባይችል፣ በግሉ ግን ጥሩ ስኬትን ይዞ አሳልፏል ማለት እንችላለን። በአጠቃላይ በውድድር ዓመቱ ደግሞ ከላሊጋው በተጨማሪ በሌሎች ውድድሮችም በስፔን ኮፓ ዲለሬና የአውሮፓ ቻምፒዮንስ ሊግን ጨምሮ 53 ጨዋታዎችን አድርጎ በውድድር ዓመቱ 16 ግቦችን አስቆጥሮ ዘጠኝ ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ለማንኛውም እስከ 2027 በአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስታዲየም የሚቆይ ይሆናል አንቷን ግሬዝማን። ማውሪዚዮ ሳሪን ቀጥለን እንመለከታለን። ጣሊያናዊ አሰልጣኝ ማውሪዚዮ ሳሪ የቀድሞ ክለባቸውን ላትሲዮን እንዳግን በአሰልጣኝነት ትናንት ተረክበዋል። የቀድሞ ክለባቸው ላትሲዮ በዘንድሮ የውድድር አመት ጥሩ ደረጃን ይዞ አላጠናቀቀም ውጤት ይዞ አላጠናቀቀም ነበር እና አሰልጣኝ ማርኮ ባሮኒ ነበሩ የመዲናዋ ክለብ የላትሲዮ አሰልጣኝ የነበሩት። በተለይ የውድድር አመቱ ሲጠናቀቅ በሴሪያው በሊቼ ተሸንፎ ሰባተኛ ደረጃን ይዞ ነው ያጠናቀቀው እና በቀጣይ በሚደረጉ ውድድሮች በየትኛውም የአውሮፓ መድረክ የማይሳተፍ ክለብ ሆኗል ላትሲዮ። ስለዚህ የቀድሞ አሰልጣኙን ማውሪዚዮ ሳሪን አዲስ አሰልጣኝ አድርገው መቅጠራቸውን እንግዲህ የክለቡ ፕሬዚዳንት ክላውዲዮ ሎቲቶ አስተያየታቸውን ሰጥተዋል። ክለቡን በሚገባ ያውቀዋል። ስለዚህ ያልጨረሰውን ስራ በላትሲዮ ጥሩ ክለብ ያደርገዋል። ውጤታማ ያድርገዋል ያደርገዋል ብለን ስላመንን አሰልጣኝ ማውሪዚዮ ሳሪን ወደ ቤታቸው መልሰናቸዋል የሚል አስተያየት ሰጥተዋል። ከ15 ወራት በኋላ ነው እንግዲህ ላሲዮን ከለቀቁ በኋላ ዳግም ወደ ክለባቸው የተመለሱት። ከ2021 ጀምሮ ላዚዮን መርተዋል ማውሪዚዮ ሳሪ 2023 ላይ ሁለተኛ ደረጃን ይዞ እንዲያጠናቀቅ አድርጓል። ክለቡን ለመመለስና ውጤታማ ለማድረግ የተሻለ እድል አላቸው ተብሏል። ለሀያኛ ጊዜ ነው አሰልጣኝ ሁነው የተቀጠሩት። አሰልጣኝ ማውሪዚዮ ሳሪ ከእግር ኳስ አሰልጣኝነታቸው በፊት እንግዲህ ባንከር ናቸው፣ የባንክ ሰራተኛ ናቸው። ከሀያ ጊዜ አሰልጣኝ ሆነው ሲቀጠሩ ከሀያው ስምንቱን በአማተርነት ነው የተቀጠሩት። በዋናነት የባንክ ስራቸውን እየሰሩ የእግር ኳስንም አሰልጣኝ ሆኖ መስራታቸው የሚታወስ ነው። ከዛ ውጭ ቸልሲንም እንግዲህ በኢሮፓ ሊግ ሻምፒዮን እንዳደረጉት እናስታውሳለን። ዩቬንቱስን ሁለት ሺ ሀያ ላይ የሴራው ሻምፒዮን ማድረግ ችለው እንደነበረ ማንሳት እንችላለን። አሁን ደግሞ ዳግም የቀድሞ ክለባቸውን ላትሲዮን ውጤታማ ለማድረግ ትላንት በኃላፊነት ተሹመዋል። ሲሞኒ ኢንዛጊን እንመልከት። የኢንተርሚላኑ ሚላኑ አሰልጣኝ ሲሞኒ ኢንዛጊ ከኢንተር ሚላን ጋር ለመለያየት ተቃርበዋል። አልሂላል ደግሞ ሲሞኒ ኢንዛጊን ዋና አሰልጣኝ አድርጎ ለመቅጠር እንግዲህ ንግግር እያደረገና አሰልጣኙ ለመቅጠር የተቃረበ ክለብ ነው ተብሏል። የሳውዲ አረቢያው ክለብ አልሂላል ምናልባት ዛሬ ወደ አመሻሽ አካባቢ ከኢንተርሚላን ሚላን ጋር ያላቸው መቆየታቸው፣ ወይም ደግሞ ክለቡ መልቀቃቸው በንግግር የሚፈታ ይሆናል ተብሏል። ምናልባት አልሂላል አሰልጣኙ ሲሞኔ ኢንዛጊን ለማግኘት ጥሩ ክፍያ አዘጋጅቶላቸዋል። የሶስት አመት ውልም አዘጋጅቶላቸዋል ነው የተባለው። ሲሞኔ ኢንዛጊ ግን በዘንድሮ የውድድር አመት እንግዲህ ቀደም ብለን እንደምናስታውሰው ባሳለፍ ነው ቅዳሜ በአውሮፓ ቻምፒዮንስ ሊግ ፍጻሜ ከፓሪሰን ጀርመን ጋር ጨዋታቸውን አድርገው አምስት ለባዶ በሆነ ሰፊ ውጤት ተሸንፈው መጥፎ ታሪክ አስመዝግበዋል። ከሁለት አመት በፊትም በማንቸስተር ሲቲ በቻምፒዮንስ ሊጉ ፍጻሜ ደርሰው ዋንጫውን እንዳጡ እናስታውሳለን። ከዛ ውጭ በጣሊያን ሴሪያም በዘንድሮ የውድድር አመት በጣሊያን ሴሪያም በኔፕልሱ ቡድን በናፖሊ በአንድ ነጥብ ልዩነት ተበልጠው እስኩዴታውን እንዳጡ እናስታውሳለን። በጣሊያን ዋንጫም በጣሊያን ሴሪያ በናፖሊ በአንድ ነጥብ ተበልጠው ዋንጫውን አጥተዋል። በጣሊያን ዋንጫ ደግሞ በከተማ ተቀናቃኛቸው በኤሲ ሚላን ተሸንፈው በግማሽ ፍጻሜው እንደተሰናበቱ እናስታውሳለን። እና የዘንድሮ የውድድር አመት በኢንተር ሚላን ቤት ጥሩ ፉክክር አድርገው ነገር ግን አጨራረሳቸው ያላማረላቸው አሰልጣኝ ናቸው። ሲሞን ኢንዛጊ። ስለዚህ ከኢንተር ሚላን ጋር መለያየታቸው አይቀርም አልሂላልንም ይቀላቀላሉ ነው እየተባለ የሚገኘው። የቀድሞው የአርሰናሉ ተጫዋች ሴስ ፋብሪጋዝ አሁን ኮሞን እያሰለጠነ ይገኛል በጣሊያን ሴሪያ። ስለዚህ ሲሞን ኢንዛጊ ከኢንተር ሚላን ጋር የሚለያይ ከሆነ ጥሩ የተሻለ እድል አለው ኢንተር ሚላንን በሲሞን ኢንዛጊ ቦታ አሰልጣኝ ሆኖ ለመቀጠር እየተባለ ይገኛል። ለማንኛውም ሲሞን ኢንዛጊ ግን በኢንተር ሚላን ላይ ቀጥሉ ይችላሉ ነው እየተባለ የሚገኘው። ወደ ተጫዋቾች ዝውውር መረጃዎቻችን ስናልፍ ማንቸስተር ሲቲን እናገኛለን። ማንቸስተር ሲቲ የወልብሱን የግራ መስመር ተከላካይ አይት ኑሪን ለማስፈረም ትልቅ ፍላጎት እንዳለው ና ክረምት ላይም ዝውውሩ የማይቀር እንደሆነ ቢቢሲ አስነብቧል። ራያን አይት ኑሪ 23 ዓመቱ ላይ ነው የሚገኘው። ይህ አልጄሪያዊ የግራ መስመር ተከላካይ በዘንድሮ የውድድር ዓመት በተለይ ወልብስ እንደ ቡድን ጥሩ ጊዜን ባያሳልፍም ከወራጅ ቀጠናው ወጥቶ በፕሪሚየር ሊጉ ለመቆየት ሲታገል የነበረ ቡድን እንደሆነ እናስታውሳለን። መጨረሻ ላይ ተከታታይ ድሎች እንዳስመዘገበ እናስታውሳለን። አይትኑሪ 11 ግብ የሚሆኑ ኳሶች ላይ አስተዋጽኦ በማበርከት ከየትኛውም ተከላካይ በፕሪሚየር ሊጉ የተሻለ ክብር የነበረው የተሻለ አሃዞች ቁጥሮች የነበሩት ተጫዋች እንደሆነ ማንሳት እንችላለን። 23 ዓመቱ ላይ መገኘቱ ደግሞ አሰልጣኝ ፔፕ ጓርዲዮላ ጋርዲዮላ የበለጠ ይህንን ተጫዋች እንዲፈልጉት አድርጓል። በተለይ ቤንጃሚን ሜንዲ በማንቸስተር ሲቲ ቤት እዚህ ቦታ ላይ ከለቀቀ በኋላ ሁነኛ ተጫዋች አጥተዋል። እነ ኦሌክሳንደር ዚንጀንኮ፣ ጆዋካንሴሎ አሁን ደግሞ ዮሽኮ ግባርዲዮል ነው እዚህ ቦታ ላይ ያለውና ወጣቱ ኒኮ ሬሊም አለ በዚህ ቦታ ላይ ነገር ግን ሁነኛ የግራ መስመር ተከላካይ ቦታ ላይ ሁነኛ ተጫዋቻቸው የሚፈልጉት አይትኑሪ እንደሆነ ተነግሯል። ማቴስ ኩኛን ለማንቸስተር ዩናይትድ አሳልፎ የሰጠው ወልብስ አሁን ደግሞ ሌላኛው ለሌላኛው የማንቸስተር ከተማ ክለብ ማንቸስተር ሲቲ አይትኑሪን አሳልፎ ሊሰጥ ተቃርቧል ተብሏል። የመድፈኞቹን አማካኝ ቶማስ ፓርቴይን ቀጥለን እንመለከታለን። በዘንድሮ የውድድር ዓመት መጨረሻ ሰኔ መጨረሻ ላይ ከአርሰናል ጋር ያለው ውል ይጠናቀቃል። እስካሁን ውሉን አላራዘመም። ይህንንም ተከትሎ ባርሴሎና ይህንን ተጫዋች የመውሰድ ፍላጎት አለው ተብሏል። አሰልጣኝ ሚኬል አርቴታ ከቶማስ ፓርቴ ጋር በተያያዘ ይተቻሉ እስካሁን ውሉን ማራዘም ነበረበት የሚሉ የእግር ኳስ ተንታኞችም ቶማስ ፓርቴ ከአርሰናል ከለቀቀ ተጠያቂው ሚኬል አርቴታ ነው ይላሉ በዘንድሮ የውድድር አመት እጅግ ድንቅ የሚባል አቋሙን ነው ማሳየት የቻለው ቶማስ ፓርቴ ምንም እንኳን አርሰናል ያለ ዋንጫ የውድድር አመቱን ቢያጠናቅቅም ባለፉት ሁለት ሶስት አመታት በፕሪሚየር ሊጉ ተፎካካሪ ሲሆን፣ በተለይ በዘንድሮ የውድድር አመት ላይ የተከላካይ አማካይ ቦታው ላይ ይህ ጋናዊ አማካይ ምርጥ ብቃቱን ማሳየቱ፣ በተለይ በውድድር አመቱ ሶስት ዋንጫዎችን ያሳካው አሰልጣኝ ሃንሲ ፍሊክ በባርሴሎና ቤት የዚህ ተጫዋች አድናቂም ፈላጊም ናቸውና ባርሴሎና አሁን ላይ ካለበት የገንዘብ ችግር አኳያ በነጻ ይህንን ተጫዋች የሚያገኝ ከሆነ በጣም እጅጉን ተጠቃሚ ይሆናል ተብሎ ነው የሚጠበቀው። አርሰናል ግን በለንደን ተጫዋቹን ለማቆየት አሁንም ንግግር እያደረገ እንደሆነና ውሉን ሊያራዝም እንደሚችልም እየተነገረ ይገኛል። ቶማስ ፓርቴ ግን የተሻለ ክፍያ ማሻሻያ ተደርጎለት በአርሰናል ቤት የሚቆይ እንኳን ከሆነ የተሻለ ደሞዝ ጥያቄን ይፈልጋል ተብሏል። ብሬማን ኢምቦሞን እንመልከት። ወደ ማንቸስተር ዩናይትድ ሊያቀና ይችላል ተብሏል። ቀደም ሲል የወልብሱን ማቴስ ኩኛን ያስፈረመው ማንቸስተር ዩናይትድ አሁን ደግሞ ካሜሩናዊውን የመስመር አጥቂ ብሪያን ምቤሞን ለማስፈረም ትልቅ ፍላጎት አለው እየተባለ ይገኛል። ተጫዋቹም ካሜሩናዊ ተጫዋች ብሬማን ምቤሞም ማንቸስተር ዩናይት የመቀላቀል ትልቅ ፍላጎት አለው ተብሏል። በዘንድሮ የውድድር ዓመት የ25 ዓመቱ ካሜሩናዊ አጥቂ ጥሩ እንቅስቃሴን ሲያደርግ የቆየ ቡድን እንደሆነ ማንሳት እንችላለን። 2019 ላይ ከትሮዋ ብሬንትፎርድን ከተቀላቀለ በኋላ እንግዲህ በዘንድሮ የውድድር ዓመት ሀያ ግቦችን አስቆጥሯል በሁሉም ውድድሮችና ስምንት ግቢ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ኢቫንቶኒ ወደ ሳውዲ አረቢያ ካቀና በኋላ ከዮሃን ዊሳ ጋር በመሆን ብሬማን ኤምቤሞ ጥሩ ጊዜን አሳልፏን በብሬንትፎርድና፣ ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ፍላጎትም አለው። ተጫዋቹም ደግሞ ማንቸስተር ዩናይትድ ነው ልክ እንደ ማቴስ ኩኛ መቀላቀል የሚፈልገው ተብሏል። ሌላኛው ጉዳያችን ጆብ ቤሊንግሃምን እንመለከታለን። የጁድ ቤሊንግሃም ታናሽ ወንድም ነው። በሰንደርላንድ ይገኛል። አሁን 19 ዓመቱ ላይ ነው የሚገኘው። ይህ ተጫዋች የቀድሞ የታላቅ ወንድሙን ክለብ ቦርሲያ ዶርትሙንድን የመቀላቀል ፍላጎት አለው ወስኗል ተብሏል። የ19 ዓመቱ እንግሊዛዊ አማካይ ማጥቂም ሆኖ መጫወት ይችላል ልክ እንደ ወንድሙ ሁሉ ስለዚህ 100 ፐርሰንት ወስኗል ብሏል ፋብሪዚዮ ሮማኖ። ምናልባትም ይህ ተጫዋች ወደ ቦርሲያ ዶርትሙንድ የሚያቀና ከሆነ የቀድሞ የታላቅ ወንድሙ እግር ተከትሎ በቦርሲያ ዶርትሙንድ ሊደምቅ ይችላል እየተባለ ይገኛል። 40 ሚሊዮን ዩሮ ነው የውል ማፍረሻው የዚህ ተጫዋች። ሰንደርላንድ ከስምንት አመታት ቆይታ በኋላ ወደ እንግሊዝ ፕሪሚየር ሊግ ሲመለስ ትልቅ አስተዋጽኦን ካበረከቱ ተጫዋቾች መካከል አንደኛው ነው ጆብ ቤሊንግሃም። ስለዚህ ምናልባትም ሰንደርላንዶች ይህንን ተጫዋች መልቀቅ አይፈልጉም። እሱ ግን ወደ ቦርሲያ ዶርትሙንድ ማቅናት ይፈልጋል ተብሏል። በበርሚንጋምና በሰንደርላንድ ነው እንግዲህ የተጫወተው ይህ ተጫዋች ጥሩ ጊዜን አሳልፏል በሁለቱም ክለቦች፣ በተለይ ደግሞ በሰንደርላንድ ሰንደርላንድ ከስምንት ዓመታት በኋላ ወደ እንግሊዝ ፕሪሚየር ሊግ ሲመለስ ትልቅ አስተዋጽኦ ካበረከቱ ተጫዋቾች መካከል አንደኛው ነው ብሎ ማንሳት ይቻላል። በፕሪሚየር ሊጉ ግን መቆየት እንደማይፈልግና ወደ ጀርመን ወደ ታላቅ ወንድሙ ክለብ ወደ ቦርሲያ ዶርትሙንድ ማቅናት እንደሚፈልግ ተነግሯል። በመጨረሻ የምንመለከተው ቴንስን ይሆናል። የፍሬንች ኦፕንን እንመለከታለን። ጨዋታዎች ተደርገው ነበረ ትላንት የዓለም ቁጥር አንዱ ያኒክ ሲነር ትላንት አንድሪ ሩብሌብን በቀላሉ አሸንፎ ሩብ ፍጻሜውን መቀላከል መቀላቀል ችሏል ስድስት ለአንድ ስድስት ለሶስት ና ስድስት ለአራት በማሸነፍ ስምንቱን የተቀላቀለበትን ውጤት ማስመዝገብ ችሏል ያኒክ ሲነር በቀጣይ እንግዲህ ከአሌክሳንደር ቡብሊክ ጋር በሩብ ፍጻሜው የሚገናኘውን አል ቁጥር አንዱ ያኒክ ሲነር። ኖቫክ ጆኮቪችም ትላንት ወደ ሩብ ፍጻሜው የተቀላቀለበትን ውጤት አስመዝግቧል። ካሜሩን ኖሪን እንግሊዛዊውን ተጫዋች 6 ለ2 ና 6 ለ3 እንዲሁም 6 ለ2 3 ለባዶ በድምር ውጤት በማሸነፍ አንድ መቶኛ የፍሬንች ኦፕን ድሉን ትላንት ማሳካት ችሏል። ኖሪ ካሜሮን ኖሪ ቀደም ሲል ዳንኤል ሜድቬዴቭን በመጀመሪያው ዙር ማሸነፉን ተከትሎ ለኖቫክ ጆኮቪች አስቸጋሪ ሊሆን ይችላል ተብሎ ነበር። ነገር ግን ሀያ አምስተኛ የግራንድ ስላም ድሉ ለማሳካት እየታገለ የሚገኘው የዓለም ቁጥር ስድስቱ ኖቫክ ጆኮቪች በቀላል ይህንን ጨዋታ አሸንፎ ወደ ቀጣይ ዙር አልፏል። በቀጣይ ደግሞ ከአሌክሳንደር ዝበሬቭ ጋር ከዓለም ቁጥር ሶስቱ ጋር የሚያደርገው የሩብ ፍጻሜ ጨዋታ ከወዲሁ እንዲጠበቅ አድርጎታል። ጃክ ድራፐር በካዛኪስታናዊ አሌክሳንደር ቡብሊክ ተሸንፎ ከውድድሩ ተሰናብቷል። በሴቶች አሜሪካዊቷ ኮኮጎፍ ኢካተሪና አሌክሳንድሮቫን አሸንፋ ሁለት ለባዶ ሩብ ፍጻሜውን ተቀላቅላለች በቀጣይ ግን በሩብ ፍጻሜው ከሌላኛዋ አሜሪካዊቷ ቁጥር ሰባቷ ቷ ጋር ማዲሰን ኪስ ጋር የምታደርገው ጨዋታ ከወዲሁ ተጠባቂ ሆኗል የሁለቱ አሜሪካውያን ፍልሚያ ጀሲካ ጄሲካ ፔጉላ የዓለም ቁጥር ሶስቷ አሳዛኝ ተሸናፊ ሆናለች ትላንት ሳትጠበቅ በአለም ቁጥር 361 ላይ የተቀመጠችው ሎይስ ቦይሰን ናት የአለም ቁጥር ሶስቷን ጀሲካ ፔጉላን ከውድዱ ያሰናበተቻት ቁጥር ስድስቷ ሚራ አንድሬቫም ዳሪያ ካስታኪናን ሁለት ለባዶ አሸንፋለች ትላንት ዛሬ ጨዋታዎች ቀጥለው ይደረጋሉ አሪና ሳባሌንካ ከቻይናዊቷ ኪንንግ ዥንግ ጋር የምታደርገው ጨዋታ ከወዲሁ ተጠባቂ ሆኗል ኢጋስባቴ ከኤሊና ስቪቶሊና ጋር ጨዋታዋን ታድርጋለች በወንዶች ደግሞ ካርሎስ አልካራዝ ከቶሚ ፖል ጋር ዛሬ በፍሬንች ኦፕን የሚያደርጓቸው ጨዋታዎች የተሻለ ግምትን ያገኙ ጨዋታዎች ናቸው። ክቡራትና ክቡራን ተመልካቾቻችን ለአዲስ ቀን ከኢትዮጵያ ቴሌቪዥን የተዘጋጁ የስፖርት መረጃዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።